የአባይ ግድብ ስምምነትና አንድምታው፣ የፌዴራል ፖሊሶች ግምገማ፣ የኦህዴድ ሀውልት ምረቃትና የፌዴራል ባለስልጣናት መልስ የዕለቱ ዋና ዋና ዜናዎች ናቸው። ጤና ይስጥልን። ከእለቱ ዜና ጋር ገሌላ መኮንን ነኝ። ኢትዮጵያ የአባይ ግድብ ግንባታን በየደረጃው የሚቆጣጠረውን ስምምነት ፈረመች። ኢትዮጵያ፣ ሱዳንና ግብጽ በጋራ የፈረሙት አዲሱ ስምምነት ኢትዮጵያ በግድቡ ላይ በሙሉ ነፃነት የምትሰራውን ስራ እንደሚገድብ ከአረብኛ ወደ እንግሊዝኛ የተተረጎመው ሰነድ አመልክቷል። ሰነዱ ኢትዮጵያ ግድቡን ለመገንባት በምታደርገው ማንኛውም እንቅስቃሴና በየትኛውም የግንባታ ደረጃ ላይ ዓለም አቀፉ አጥኚ ቡድን ለሚሰጠው አስተያየት ተገዢ በመሆን እንድትተገብር ይገልጻል። አጥኚ ኮሚቴው የግድቡ ግንባታ የግብፅንና ሱዳንን የውሃ ድርሻ መጠን ይቀንሳል ወይም በግብፅና ሱዳን አካባቢ ሁኔታ ላይ ተጽዕኖ ያመጣል የሚል ድምደማ ላይ ከደረሰ ካሳ እስከ መክፈል የሚያደርስ ግዴታም መጣሉ ተመልክቷል። አጥኚ ቡድኑ የመጨረሻውን የጥናት ውጤት ይፋ ካደረገ በኋላ ሶስቱም ሀገራት እንደሚቀበሉት የተስማሙ ሲሆን ምናልባት አጥኚ ቡድኑ ግድቡ በግብጽና ሱዳን ላይ ኢኮኖሚያዊና ማህበራዊ ችግር ያስከትላል ብሎ ቢወስን ኢትዮጵያ የግድቡን ቅርጽ እስከ መቀየር ልትደርስ ትችላለች። ኢትዮጵያ የምትገድበው ግድብ የግብፅና ሱዳንን የውሃ ማጠራቀሚያዎችን የሚጎዳ ከሆነም ኢትዮጵያ አገራቱን ፈጥና የማሳወቅና ለውጥ ማድረግ እንደሚኖርባትም ስምምነቱ ይገልጻል። የስምምነቱ አብዛኛው ክፍል ኢትዮጵያ ስለምትፈጽማቸው ግዴታዎች ትኩረት ያደረገ ነው። ግብጽና ሱዳን ለአባይ ወንዝ የሚያበረክቱት የውሃ ድርሻ ካለመኖሩ አንጻር ስምምነቱ በዋነኛነት ኢትዮጵያ በአባይ ወንዝ ላይ ያላትን መብት የሚገድብ ብቻ ሳይሆን የአባይ ግድብ ግንባታ እጣ ፋንታን ከኢትዮጵያ እጅ አውጥቶ በዓለም አቀፍ አጥኚዎች እጅ እንዲሆን የሚያደርገው ነው በሚል ትችት እየቀረበበት ነው። ይሁን እንጂ ሶስቱም ሀገራት ስምምነቱን በማወደስ ለተግባራዊነቱ እንደሚሰሩ አስታውቀዋል። የፌዴራል ፖሊሶች በግምገማ ተወጥረዋል። የኢሳት ምንጮች እንደገለጹት በአዲስ አበባ በተወሰኑ ክፍሎች የሚገኙ የፌዴራል ፖሊሶች ተቃዋሚዎችን ይደግፋሉ በሚል መነሻ ጠንካራ ግምገማ እየተካሄደባቸው ነው። የፌዴራል ፖሊሶች ፌስቡክ እና ሌሎች የመገናኛ ዘዴዎችን እየተጠቀሙ በተለይ በውጭ ከሚኖሩ ኢትዮጵያውያን ጋር ይገናኛሉ በሚል የእጅ ስልካቸውን ተነጥቀው ፍተሻ ተደርጎባቸዋል። ለኢሳት የደረሰው መረጃ እንደሚያመለክተው እስካሁን በተካሄደው ፍተሻ ቁጥራቸው እስከ አምስት የሚደርስ የፌዴራል ፌዴራል ፖሊስ አባላት ከግንቦት ሰባትና ኦነግ ጋር በተያያዘ መታሰራቸው ታውቋል። በሁለት የፌዴራል ፖሊሶች የሞባይል ስልኮች ላይ የአቶ አንዳርጋቸው ጽጌ ፎቶ ተገኝቶባቸዋል በሚል መታሰራቸውን ምንጮች አክለው ገልጿል። ምንጮች እንደሚሉት የአሁኑ ግምገማ አስራ ሁለት የፌዴራል ፖሊሶች በተለያዩ ጊዜያት መሳሪያዎቻቸውን ይዘው መጥፋታቸውን ተከትሎ የተካሄደ ነው። የፌዴራል ፖሊስ አባላት ያለባቸው የስራ ጫናና የሚከፈላቸው ገንዘብ አለመመጣጠን፣ ምንም የትምህርት ደረጃ የሌላቸው ነባር የህወሓት ታጋዮች በተራው የፌዴራል ፖሊስ አባል ላይ የሚያደርሱት ጫናና በየጊዜው የሚደረገው አስቸጋሪ ግምገማ ስርዓቱን እየተዉ እንዲሄዱ እንደሚያስገድዳቸው ምንጮች ይገልጻሉ። አብዛኞቹ የፌዴራል ፖሊስ አባላት አዛዦች ነባር የህወሓት ታጋዮች ሲሆኑ የሌሎች ብሔር የፖሊስ አባላትን እንደሚነቁና እንደሚያገሏቸው የፖሊስ ምንጮች ይገልጻሉ። በኮንሶ የሰማያዊ ፓርቲ አባላት ታሰሩ። የአካባቢው ምንጮች እንደሚሉት ስምንት የሰማያዊ ፓርቲ አባላት ካለፈው ሳምንት ረቡዕ ጀምሮ በእስር ላይ ናቸው። ሰዎቹ ፍርድ ቤት አለመቅረባቸውን እና ዘመዶቻቸው ለፖሊስ አባላት ሄደው በሚያመለክቱበት ወቅት የእነሱ ጉዳይ ከባድ ነው፣ ጠብቁ የሚል መልስ እንደተሰጣቸው ገልጸዋል። በነፃነት መንቀሳቀስ አልቻለም የሚሉት ሌሎች አባሎች በገዢው ፓርቲ ባለስልጣናት ከፍተኛ በደል እየደረሰባቸው መሆኑን ይናገራሉ የዞኑን የፖሊስ አዛዥ ለማነጋገር ያደረግ ነው ጥረት አልተሳካም ኦሆዴድ በሐረርጌ በጨለንቆ ከተማ ያስገነባው የሰማዕታት ሀውልት የፌዴራል ከፍተኛ ባለስልጣናት ባልተገኙበት መመረቁን ምንጮች ጠቆሙ በቅዳሜው የሀውልት ምረቃው ላይ ያልተገኙት ጠቅላይ ሚኒስትሩ በማግስቱ በጅማ ከተማ በተካሄደው የስቴዲየም ሰልፍ ላይ ተገኝተው ኦህድድን የሚያወድስ ንግግር ቢያደርጉም እርሳቸውም ሆኑ የህወሓት ባለስልጣናት በሐውልቱ ምርቃት ላይ አልተገኙም። የህወሓት ከፍተኛ አዛዦች በሐውልት ምረቃው ላይ ያልተገኙት ኦህዴድን የፈጠርነው እኛ ነን ከሚለው የህወሓቶች ትምክት ወይም ኦህዴድ ሰማዕታት አሉኝ በማለት የሚናገረውን ላለመቀበልና እውቅና ላለመስጠት ሊሆን እንደሚችል ምንጮች አስተያየታቸውን ይሰጣሉ። የሐውልት ምረቃው በቴሌቪዥንና በሬዲዮ ጭምር በዕለቱ ሽፋን ሳይሰጠው ቀርቶ ሰኞ በትንሽ የዜና ሽፋን እንዲያገኝ መደረጉን የህወሓት ባለስልጣኖችን አለመደሰት ያሳያል ሲሉ አስተያየታቸውን አክለዋል። በትግራይና በአማራ ክልሎች የሰማዕታት ሐውልቶች ሲመረቁ የህወሀት ከፍተኛ ባለስልጣናት ተገኝተው መልእክቶችን አስተላልፈው ነበር። ከዚህ ጋር ተያይዞ ኦህዴድ ለአመታት የተጓተተውን የባህል ማዕከል ረቡዕ ለማስመረቅ አቅዷል። አዲስ አበባ ስታዲየም አካባቢ የተገነባው የኦሮሞ የባህል ማዕከል መጠናቀቅ ከነበረበት ጊዜ በሶስት ዓመት መዘግየቱን ምንጮች ይገልጻሉ። የኦሮሚያ ክልል ከአዲስ አበባ ከሚያገኛቸው ጥቅሞች መካከል ትምህርት ቤቶችን መገንባት፣ የባህል ማዕከላትን ማቋቋም የሚሉት ጉዳዮች የሚገኝበት ሲሆን በአዲስ አበባ በአስሩም ክፍለ ከተሞች አንድ የኦሮሞ ትምህርት ቤት ለመገንባት ተይዞ የነበረው እቅድ ባልታወቀ ምክንያት ሊተገበር አልቻለም። ኦህዴድ በህገ መንግስቱ ላይ የሰፈሩ ጥቅሞችን ሆን ብሎ እንዳይፈጸሙ ያደናቅፋል በሚል በራሱ አባላት ጭምር ጠንካራ ትችት እንደሚደርስበት ይታወቃል። በሐረር፣ በጅማ፣ በነቀምቴ፣ በሻሸመኔ፣ በአምቦ፣ በአዳማ ከተሞች በመቶ ሚሊዮን ብር ወጪ በማፍሰስ በዓሉን ሲያከብር የቆየው ኦህዴድ የፊታችን ሐሙስ በሸራትንና በሚሊኒየም አዳራሽ በሚያካሂደው ፌሽታ በዓሉን ይፈጽማል። ዋትም 40ኛ ዓመት በዓሉን ከመንግሥት ካዝና በመቶ ሚሊዮኖች የሚቆጠር ገንዘብ በማውጣት በፌሽታ አክብሯል። ሁለተኛው ሀገር አቀፍ የተማሪዎች ስፖርታዊ ውድድር በመጋቢት ወር መካሄዱ በትምህርት ጊዜያቸው ላይ ተጽዕኖ እንዳሳደረባቸው ተማሪዎች ተናገሩ። ሰሞኑን በባህር ዳር ከተማ በመካሄድ ላይ ባለው ሁለተኛው የትምህርት ቤቶች ውድድር የተገኙት ተወዳዳሪዎች እንደተናገሩት በውድድሩ በርካታ አዳዲስ ተተኪ ወጣቶች ለማፍራት የሚያስችል ቢሆንም ወቅቱን የጠበቀ አለመሆኑ በትምህርታቸው ላይ ጉዳት እንደሚያደርስባቸው ተናግረዋል። ከመጀመሪያው መንፈቅ ዓመት ፈተና በኋላ በቀጥታ ወደ ስፖርት ውድድር ልምምድ በመግባታቸው ከትምህርት ገበታቸው ላይ ለሁለት ወር ያህል መለየታቸውንና ከዛም ለውድድር ወደ ባህር ዳር መምጣታቸውን የሚናገረው ተወዳዳሪ ተማሪ ነርሰዲን ከሌሎች ተማሪዎች ጋር በመሆን ትምህርት ለመቀጠል አለመቻላቸው በውጤታቸው ላይ ተጽዕኖ እንደሚያሳድርባቸው ተናግሯል። ከውድድር በኋላ ያለንን ትርፍ ሰዓት ለጥናት የምንጠቀም ቢሆንም ከተማሪዎች ጋር በክፍል በመገኘት አብረን አለመከታተላችን ከመምህራን የሚገኘው ትምህርት ያመልጠናል፣ በማለት የውድድሩ ጊዜ ትምህርት በሌለበት የክረምት ወቅት በማድረግ ጊዜውን ማስተካከል ይገባ እንደነበር አክሏል። በሌላ በኩል ከአዲስ አበባ ለውድድር የመጣችው ተማሪ ቆንጂት የአስረኛ ክፍል ተማሪ በመሆኗ ለፈተና መዘጋጀቱ ቀርቶ በዚህ ውድድር መገኘቷ ለአእምሮዋ እንደ ከበዳት ትናገራለች ይህ ውድድር ቢቻል በክረምት ትምህርት ሲዘጋ ቢደረግ ጥሩ እንደሆነ የሁሉም ተማሪዎች ሀሳብ ነው ብላለች የስፖርቱ ውድድር በመጋቢት ከመጋቢት ስድስት እስከ መጋቢት ሀያ ሁለት ሺ ሰባት አመተ ምረት በመካሄድ ላይ ሲሆን በሁሉም ክልሎችና የከተማ አስተዳደሮች ከሚገኙ ትምህርት ቤቶች የተውጣጡ ከሶስት ሺህ በላይ ተሳታፊዎች አሉት ውድድሩ በመጀመሪያው መንፈቅ አመት የትምህርት ቤቶች ዝግ ወቅት መደረግ እየቻለ በዚህ ጊዜ የተካሄደው ገዢው መንግስት የመከላከያ ሰራዊት በዓልን ለማክበር በሚል የባህር ዳርን ብሔራዊ ስታዲየምን እስከ የካቲት ሰባት ቀን 2007 ዓ ም በሚከበረው በስፖርታዊ ውድድሮች፣ በኤግዚቢሽን፣ በፓናል ውይይትና በኪነ ጥበባት ውድድርና ልዩ ልዩ ዝግጅት በመያዙ ሲሆን በትምህርት ሰዓት ይህን ያህል ጊዜ ተማሪዎችን ከትምህርት ገበታ መለያየቱ አግባብ እንዳልሆነ ስማቸውንና ድምጻቸውን እንዲገለጽ ያልፈለጉ የድል ችቦ ሙሉ ሳይክል ትምህርት ቤት መምህራን ለዘጋቢያችን ተናግረዋል። የትምህርት ጥራት፣ ትምህርት ማቋረጥ እንዲሁም አዘውትሮ በትምህርት ገበታ ላይ አለመገኘት የትምህርት ስርዓቱ ዋና ችግሮች መሆናቸውን ክልሉ በቅርቡ ባደረገው ስብሰባው አስታውቋል። በአውሮፕላን አደጋ 148 ሰዎች ሳይሞቱ እንዳልቀሩ ተዘገበ። ንብረትነቱ የጀርመን ሉፍታንዛ አየር መንገድ የሆነ 142 ሰዎችን ጭኖ ከባርሴሎና ወደ ዱስልዶፍ ይጓዝ የነበረ አውሮፕላን ተከስክሶ በውስጡ የሚገኙ ተሳፋሪዎች በሙሉ ሳያልቁ እንደማይቀር ቢቢሲ ዘግቧል። የፈረንሳይ የአቪዬሽን ባለስልጣናትን ጠቅሶ እንደዘገበው ኤ 320 የተሰኘው ኤርባስ አውሮፕላን የተከሰከሰው በፈረንሳይ የአየር ክልል በዲኝ እና በባርሴሎና መካከል ነው። እንደ ዜና ተቋሙ ዘገባ ከሆነ በአደጋው 142ቱን መንገደኞች ጨምሮ ስድስት የአውሮፕላኑ የቴክኒክ ሰራተኞች ሙሉ በሙሉ ሳይሞቱ እንዳልቀሩ ተገምቷል። የፈረንሳይ ፕሬዝዳንት ሚስተር ሆላንዴ የአደጋው ሁኔታ እስካሁን ግልጽ አይደለም፣ ሁኔታው ከተጓዦቹ አንዳቸውም እንዳልታረፉ እንድናስብ አድርጎናል ብለዋል። አደጋው አስገራሚና ዘግናኝ እንደሆነና አውሮፕላኑ የወደቀበትን ስፍራ ለመድረስ እጅግ አስቸጋሪ እንደሆነ የጠቀሱት ፕሬዝዳንት ሆላንዴ ለተጎጂዎቹና ለቤተሰቦቻቸው አጋርነታችንን ልንገልጽላቸው ይገባል ብለዋል። በጉዳዩ ዙሪያ ከጀርመን አቻቸው ከቻንስለር አንጀላ ሜርክል ጋር በአጭሩ መነጋገራ መሆናቸውንም ፕሬዚዳንት ሆላንዴ ጠቅሰዋል። አጃን ፍራንስ ፕሬስ የጠቀሳቸው አንድ የዜና ምንጭ አውሮፕላኑ ከጠዋቱ አራት ሰዓት ከ47 ደቂቃ ላይ የአደጋ ጥሪ አሰምቶ እንደነበር ገልጸዋል። አደጋው ሪፖርት መደረጉን ተከትሎ የአደጋ ጊዜ ሰራተኞችና አሳሽ ቡድኖች አውሮፕላኑ ወድቆበታል ወደ ተባለው ወደ ሚኦላንስ ሪቨልስ ቀጠና መሰማራታቸውን የክልሉ ካውንስል ተጠሪ ኤሪክ ሲዮቲ ተናግረዋል። የዕለቱ ዜና የእስካሁን ነበር። ስለተከታተላችሁን እናመሰግናለን ኢሳትን ይርዱ ከቀጣይ ዝግጅታችን ጋር ለሁላችንም መልካም ቆይታ